ሰላም ጤና ይስጥልን ተመልካቾቻችን፣ ይህ ሳምንታዊ የኢዜአ ስፖርት ፕሮግራም ነው። በዛሬው ዝግጅት ከሀገር ውስጥ የኢትዮጵያ ፕሪሚየር ሊግ የአራተኛ ሳምንት መርሃ ግብርን በዋናነት እንመለከታለን። ከውጭ በአውሮፓ ሊጎች የሚደረጉ ወሳኝ ጨዋታዎችን የምንቃኝ ይሆናል። ፕሮግራሙን በመምራት እኔ ሙሴ መለስ አብራችሁ ቆያለሁ። እስከ ፕሮግራሙ ፍጻሜ መልካም ቆይታ። ተመልካቾቻችን ቅድሚያ መግቢያ ላይ እንደገለጽኩላችሁ ከሀገር ውስጥ ምንመለከተው በዋናነት የኢትዮጵያ ፕሪሚየር ሊግን ይሆናል። ከዛ በፊት በሳምንቱ አጋማሽ የኢትዮጵያ ሴቶች ብሔራዊ ቡድን በአስራ ስድስተኛ ሴቶች አፍሪካ ዋንጫ መጨረሻ ዙር የመልስ ጨዋታውን ከታንዛኒያ ጋር አድርጎ ነበር። በሳምንቱ ከነበሩ አበይት የስፖርት እውነቶችና ኢትዮጵያን ስፖርት አፍቃሪያን የእግር ኳስ አፍቃሪያንን ትኩረት የሳበ ጉዳይ ነበረ። እንግዲህ የኢትዮጵያ ብሔራዊ ቡድን መጀመሪያ ዳሬ ሰላም ላይ ባደረገው ጨዋታ ሁለት ለዜሮ ሽንፈት አስተናግዶ ነበረ። አይሻ ጁማና፣ ጃሚላ ራጃም ነበረ ለታንዛኒያ ግቦቹን ያስቆጠሩት። ይህን ውጤት ቀልብሶ እንግዲህ ወደ ቀጣዩ ዙር ያልፋል ተብሎ ሲጠበቅ እዚሁም ድሬዳዋ ኢንተርናሽናል ስቴዲየም ላይ ማክሰኞ ለ በተደረገው ጨዋታ አንድ ለዜሮ ተሸንፏል። ዲያና ሉቃስ በ አስራ ስድስተኛው ደቂቃ ያስቆጠረችው ግብ ታንዛኒያን አሸናፊ አድርገዋል። በጨዋታው ላይ የኢትዮጵያ ብሔራዊ ቡድን በቂ የሚባሉ የግብ እድሎችን አልፈጠረም። ከመጀመሪያው ጨዋታ የተሻለ ቢሆንም በቂ ግብድሎችን መፍጠር አልቻለም። ነበረ ጨዋታውን ለማሸነፍ ከአሜሪካ የመጣችው የቡድኑ አምበል ሎዛ አበራም በቂ የሚባል እንቅስቃሴ አላደረገችም። በአጠቃላይ እንግዲህ ኢትዮጵያ ብሔራዊ ቡድን በድምር ውጤት ሶስት ለዜሮ ተሸንፎ ከሴቶች አፍሪካ ዋንጫ ውጭ ሆኗል። ታንዛኒያ ብሔራዊ ቡድን ምስራቅ አፍሪካን ወክሎ ከኬንያ ጋር በሴቶች አፍሪካ ዋንጫ የሚሳተፍ ይሆናል። በዚህ አፍሪካ ዋንጫ ላይ እንደ አውሮፓውያን አቆጣጠር በ2016 በሞሮኮ ይካሄዳል። ተመልካቾቻችን በዚህ ውድድር ላይ 12 ሀገራት ሞሮኮን ጨምሮ ይሳተፋሉ። ምስራቅ አፍሪካ እንግዲህ ሁለት ተከታይ ተሳታፊ አግኝታለች። ታንዛኒያና ኬንያን ማለት ነው። ኬንያ ጋምቢያን በድምር ውጤት በማሸነፍ ወደ አፍሪካ ዋንጫው የሚያሳትፋትን ትኬት ቆርጣለች። ኢትዮጵያ ሴቶች ብሔራዊ ቡድን እንግዲህ በቀጣይ በሚኖሩ ተሳትፎዎች ላይ ያሉበትን ድክመቶች አድርሞ እንግዲህ ይቀርባል ተብሎ ነው የሚጠበቀው ማለት ነው። የኢትዮጵያ ብሔራዊ ቡድን እንግዲህ በሳምንቱ አጋማሽ ትኩረት የሳቦ ጨዋታ ሉሲዎቹ ድል ሳይቀናቸው ቀርቷል ማለት ነው። በሳምንቱ ከነበሩ አበይት ጉዳዮች መካከል የሚጠቀስ ነው። ወደ ዋናው ጉዳያችን ስንገባ የምናገኘው የኢትዮጵያ ፕሪሚየር ሊግን ይሆናል። የኢትዮጵያ ፕሪሚየር ሊግ የሶስተኛ ሳምንት ጨዋታዎች ከጥቅምት 18 እስከ 20 በዋሳ ዩኒቨርሲቲ ስቴዲየም እና በአዲስ አበባ ስቴዲየም ተከናውኗል። በዚህም የተለያዩ ውጤቶች ተመዝግበዋል፣ ማለት ነው። በዚሁ ላይ በመክፈቻው ጥቅምት 18 በተደረገ ጨዋታ ኢትዮ ኤሌክትሪክ ሶስት ለአንድ በሆነ ውጤት አርባ ምንጭ ከተማን አሸንፏል። ጨዋታው ላይ ግቦቹን ሀብታሙ አቤል፣ ሀብታሙ ሀሰን፣ ሁሴንና በፍቃዱ አስረሳኝ ከመረብ ላይ አሳርፏል። ይገዙ ቦጋለ ነው ለአርባ ምንጭ ከተማ ግቧን ያስቆጠረው። ይገዙ ቦጋለ ጨዋታው በተጀመረ በአስራ አራተኛው ደቂቃ ነበረ ለአርባ ምንጭ ከተማ ግቧን ያስቆጠረው። ይሁንና እንግዲህ ኢትዮ ኤሌክትሪክ ከመመራት ተነስቶ ሶስት ለአንድ በማሸነፍ በሊጉ ሁለተኛ ድሉን አስመዝግቧል። በሰባት ነጥብ እንግዲህ በመያዝ ደረጃውን ወደ መሪዎቹ ከፍ ያደረገበትን ወሳኝ ሶስት ነጥብ አስመዝግቧል። ኢትዮ ኤሌክትሪክ በአሰልጣኝ ዘሩ ሸንገታ እየተመራ ይገኛል። እኛ አሰልጣኝ እንግዲህ ከዚህ ቀደም የቅዱስ ጊዮርጊስ ክለብ አሰልጣኙ ነው አገልግሏል። በዚሁ ለበተደረገ ሌላኛው መርሃ ግብር መቻል የኢትዮጵያ ንግድ ባንክን ሶስት ለአንድ አሸንፏል። በዚህ ጨዋታ ላይ በክረምቱ የተጫዋቾች የዝውውር መስኮት ከኢትዮጵያ ምድን ወደ ኢትዮጵያ ወደ መቻል ያመራው መሐመድ አበራ ሁለት ግቦችን አስቆጧል። ቀሪውን ግብዝ አለም ብርሃን ይግዛው ከመረብ ላይ አሳርፏል ማለት ነው። ዩጋንዳዊው አጥቂ ሳይመን ፒተር ለኢትዮጵያ ንግድ ባንክ ብቸኛዋን ጎል አሳርፏል ማለት ነው። በሊጉ በዚህ ሁለት ባህርዳር ከተማ ከኢትዮጵያ ቡና ምድረገነት ሽሬ ከወልዋሎ ዓዲግራት ዩኒቨርሲቲ ያደረጓቸው ጨዋታዎች ያለግባቸው ውጤት ተጠናቋል ማለት ነው። ጥቅምት 19 እንደዚሁ ሶስት ጨዋታዎች ተደርገው ነበረ። በአዲስ አበባ ስቴዲየም በተደረገው ጨዋታ ቅዱስ ጊዮርጊስ በአቤል ያለው ብቸኛ ግብ አርሲ ነገሌን አንድ ለዜሮ አሸንፏል። አቤል ያለው በመጀመሪያው የሸገር ደርቢ ላይ ኢትዮጵያ ቡና ላይ ማሸነፊያውን ጎል ማስቆጠሩ ይታወሳል። ቅዱስ ጊዮርጊስ እንግዲህ በሊጉ ያደረጋቸው ለ ለጨዋታዎች በማሸነፍ ነጥቡ ነው ወደ ስድስት ከፍ አድርጓል። ከኢትዮጵያ መድን ጋር አንድ ተስተካካይ ጨዋታ ይቀርባል። ይህ ጨዋታ እንግዲህ ኢትዮጵያ መድን በካፍ ሻምፒዮንስ ሊግ ያደረገ ባለው የማጣሪያ ጨዋታ ምክንያት መራዘሙ የሚታወስ ነው ማለት ነው። በአንጻሩ ነገሌ አርሲ ተከታታይ ሽንፈቱን አስተናግዷል። በሁለተኛ ሳምንት መራግበር በኢትዮጵያ ቡና የሁለት ለአንድ ሽንፈት ማስተናገዱ የሚታወስ ነው ማለት። በተያያዘም በአዋሳ ዩኒቨርሲቲ ስታዲየም በተደረገ ጨዋታ አዋሳ ከተማ ወላይታ ዲቻን ሁለት ለአንድ አሸንፏል። ያሬድ ብሩክ ሁለቱን ግቦች አስቆጥሯል። ኤሊስ ታዳጊ ተጫዋች ነው። ከታችኛው ቡድን አድጎ ጥሩ እንቅስቃሴ በማድረጉ ሁለት ግቦችን ከመረብ ላይ ሲያሳርፍ፣ ለወላይታ ዲቻ ብቸኛውን ግብ ካርሎስ ዳምጦ ከመረብ ላይ አሳርፏል። ውጤቱን ተከትሎ አዋሳ ከተማ በሊጉ ሁለተኛ ድሉን ማስመዝገብ ችሏል። በአንጻሩ ወላይት ታ ድቻ በሊጉ ሶስተኛ ሽንፈቱን አስተናግዷል። በሶስት ሳምንት መርሃ ግብሮች እንግዲህ ወላይታ ድቻ ሶስት ሽንፈት አስተናግዷል ማለት ነው። ሌላኛው በዚሁ ለበ ተደረገ ጨዋታ ፋሲል ከነማ ሲዳማ ቡናን አንድ ለዜሮ ሆነ ውጤት አሸንፏል። ብርሃኑ ጉዛው በአስራ ስድስተኛው ደቂቃ የማሸነፊያውን ጎል ከመረብ ላይ ያስቆጥራል። እንግዲህ ፋሲል ከነማ ነጥቡን ወደ ሰባት ከፍ አድርጓል። ሲዳማ ቡና በሊጉ የመጀመሪያ ሽንፈቱን አስተናግዷል፣ በስድስት ነጥብ ሶስተኛ ደረጃ ላይ ይገኛል ማለት ነው። ፋሲል ከነማ በሰባት ነጥብ ሁለተኛ ደረጃ ላይ ይገኛል። ፋሲል ከነማና ሲዳማ ቡና ባለፉት አምስት ስድስት የሊጉ ጨዋታዎች ላይ ተገናኝተው ፋሲል ከነማ ነው የበላይነቱን የወሰደው። ፋሲል ከነማ ከትላንቱ ከዚህ በፊት በነበሩ አምስት ጨዋታዎች ላይ ሶስቱን ሲያሸንፍ ሁለት ጊዜ አቻ ነበረ የተለያዩት፣ ማለት ነው። ፋሲል ከነማ በሲዳማ ቡና ላይ በቅርብ ዓመታት የወሰደውን የበላይነት እንግዲህ ያስቀጥሏል ማለት ነው። ሌላው እንግዲህ ሐሙስ ለት የደረጉ ጨዋታዎች ናቸው። አዳማ ከተማ ከሀዲያ ሆሳዕና ድሬዳዋ ከተማ ከመቀሌ ሰባ እንደርታ ጨዋታቸውን አድርጓል መሆኑን የኢትዮጵያ ፕሪሚየር ሊግ የአራተኛ ሳምንት መርሃ ግብር ከእሁድ ጥቅምት 23 ቀን ጀምሮ የሚቀጥሉ ይሆናል። በአዲስ አበባ ስቴዲየም የዕለቱ የመክፈቻ ጨዋታ በኢትዮጵያ ቡና ና በኢትዮ ኤሌክትሪክ መካከል ከቀኑ ሰባት ሰዓት ይደረጋል። የተጠባቂ ጨዋታ ነው። ነገር ሊያርሲ ከባህርዳር ከተማ ከቀኑ አስር ሰዓት ጨዋታቸውን የሚያደርጉ ይሆናል ማለት ነው። በዋሳ ዩኒቨርሲቲ ስቴዲየም ሲዳማ ቡና ከወላይታ ድቻ ከቀኑ ዘጠኝ ሰዓት፣ ፋሲል ከነማ ከመድረገነት ሽሬ ከምሽቱ አስራ ሁለት ሰዓት ላይ በዋሳ ዩኒቨርሲቲ ስቴዲየም ጨዋታቸውን የሚያከናውን ይሆናል። ሰኞ የመራ ግብር ሲቀጥል ሀድያ ኦሳና ከኢትዮጵያ መድን ከቀኑ ሰባት ሰዓት፣ ቅዱስ ጊዮርጊስ ከሸገር ከተማ ከቀኑ አስር ሰዓት ላይ በአዲስ አበባ ስታዲየም ጨዋታቸውን የሚያደርግ ይሆናል። በዚሁ ዕለት በዋሳ ዩኒቨርሲቲ ስቴዲየም መቀሌ ሰባ እንደርታ ከዋሳ ከተማ ከቀኑ አስር ሰዓት በዋሳ ዩኒቨርሲቲ ስታዲየም ጨዋታቸውን ያካሄዳሉ። ማቅ ሰኞ ጥቅምት 25 የአራተኛ ሳምንት የማሳረጊያ መርሃ ግብሮች የሚከናወኑ ይሆናል። በአዲስ አበባ ስቴዲየም አርባ ምንጭ ከተማ ካዳማ ከተማ ቀኑ 9 ሰዓት ይጫወታሉ። ኢትዮጵያ ንግድ ባንክ ከድሬዳዋ ከተማ ቀኑ 9 ሰዓት፣ ወልዋሎ አዲግራት ዩኒቨርሲቲ ከመቻል ከምሽቱ 12 ሰዓት በዋሳ ዩኒቨርሲቲ ጨዋታቸውን እንደሚያደርጉ የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር ያደረሰን መረጃ ያመለከታል። ሌላኛው ከሀገር ውስጥ የምንመለከተው መረጃ የኢትዮጵያ እግር ኳስ ፌዴሬሽን ይሆናል። የኢትዮጵያ እግር ኳስ ፌዴሬሽን አስራ ሰባተኛ መደበኛ ጠቅላላ ጉባኤውን እንግዲህ ሐሙስ እለት አከናውኗል። በአፍሪካ ኢኮኖሚክ ኮሚሽን ኢሲኤ መሰብሰቢያ አዳራሽ አከናውኗል። በዚህም የ2017 አጠቃላይ አፈጻጸሙን ገምግሟል። በ2018 የትኩረት አቅጣጫዎች ባላቸው ጉዳዮች ላይ ስፖርት የጨዋነትን ተከትሎ ኢትዮጵያ ደግሞ እንደ አጠቃላይ እንደ አውሮፓያን አቆጣጠር በ2009 ለማስተናገድ ጥያቄ ያቀረበችውን የአፍሪካ ዋንጫ አስመልክቶ እየተደረጉ ያሉ ዝግጅቶችን በተመለከተ ለጠቅላላ ጉባኤ አባላት ሪፖርት ቀርቦ ውይይት ተደርጎበታል ማለት ነው። ይህንን እዚያ በስፍራው በመገኘት በስፋት ዘግቦታል። እነዚህ በቀጣይ ፕሮግራሞቻችን ላይ በስፋት የምንመለስባቸው ላይ ሌላኛው ከሀገር ውስጥ የምንመለከተው መረጃ በአዲስ አበባ የተካሄደ የሚገኘውን የኢትዮጵያ ወጣቶች ኦሎምፒክ ይሆናል። ይህ ውድድር እንግዲህ ለሁለተኛ ጊዜ ከጥቅምት 15 ጀምሮ የተከናወነ ይገኛል። የመክፈቻው ስነስርዓት በአዲስ አበባ ስቴዲየም ተጀምሯል። ጥቅምት 15 ውድድሩ በአዲስ አበባ ስታዲየምና በኢትዮጵያ ስፖርት አካዳሚ እየተከናወነ ይገኛል ማለት ነው። ይሄ ውድድር እንግዲህ የወጣቶች ኦሎምፒክ ውድድር ለሀገር ማንሰራራት በሚል መሪ ሐሳብ እየተከናወነ ይገኛል። በ19 የስፖርት አይነቶች እየተከናወነ ይገኛል። ባሳለፍነው ሳምንት በነበረን የዚያ ስፖርት ፕሮግራም ላይ ይህንን አንስተን ነበረ። በመክፈቻው ሥነ ሥርዓት ላይ የባህልና ስፖርት ሚኒስትር ሸዊት ሻንካ፣ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ፣ የኢትዮጵያ ኦሎምፒክ ኮሚቴ ፕሬዚዳንት ዶክተር አሸበር ወልደ ጊዮርጊስና ሌሎች ጥሪ የተደረገላቸው እንግዶች ከአዲስ አበባ ከተማ አስተዳደር ወጣቶችና ስፖርት ቢሮውን ጨምሮ የተለያዩ ባለ ድርሻ አካላት ተገኝተው ነበረ። እንግዲህ ይህ የእርስ በርስ ግንኙነትን ተተኪ ስፖርተኞችን ከማፍራት አኳያ የተለየ ፋይዳ እንዳለው ተገልጿል። ይህ ውድድር በአትሌቲክስ መርሃ ግብርም ሮብዕለት ቀጥሎ እየተከናወነ ይገኛል። የአትሌቲክስ ውድድሮች ላይ 185 ሴቶችና 187 ወንዶች በድምሩ 372 አትሌቶች የተሳተፉ እንደሚገኝ የኢትዮጵያ አትሌቲክስ ፌዴሬሽን መረጃ ያመለክታል። ሮብዕለት በነበሩ ፍጻሜ ውድድሮች የ3000 ሜትር ላይ ሴቶች የወንዶች ጦር ውርወራ የፍጻሜ ውድድሮች ተከናውኗል ማለት ነው። ሁለተኛው የኢትዮጵያ ወጣቶች የኦሎምፒክ ውድድር ወይም ወጣቶች ጨዋታዎች ተተኪ ስፖርተኞችን ማብቃትና በቀጣይ በሚደረጉ ዓለም አቀፍ ውድድሮች ላይ ተተኪ ስፖርተኞችን መመልመልን አላማ ያደረገ ነው። የኢትዮጵያ ኦሎምፒክ ኮሚቴ ፕሬዚዳንት ዶክተር አሸበር ወልደ ጊዮርጊስ የውድድሩ መክፈቻ ላይ እንደገለጹት በሴኔጋል ዳካር ለመጀመሪያ ጊዜ በሚካሄደው የመጀመሪያው የዓለም ወጣቶች የኦሎምፒክ ሻምፒዮና ላይ የሚሳተፉ ተሳታፊዎች ከዚህ ውድድር ላይ እንደሚመረጡ መግለጻቸው የሚታወስ ነው ማለት ነው ድድር እንግዲህ በ19 ስፖርቶች እየተከናወነ ጥቅምት 23 የፊታችን ውድ በአዲስ አበባ ስቴዲየም በሚደረግ የመዝጊያ ስነ ስርዓት የሚጠናቀቅ ይሆናል በዚህም ላይ የተለያዩ ክብር እንግዶች እንደሚገኙ የባህልና ስፖርት ሚኒስቴር መረጃ መለክታል። እነዚህ መረጃዎች ተከታትለን በቀጣይ ፕሮግራሞች ላይ በስፋት የምንመለስባቸው ይሆናል። ከሀገር ውስጥ የመጨረሻ የምንመለከተው መረጃ የአትሌቲክስ መረጃ ይሆናል። እንግዲህ የዓለም አትሌቲክስ ካሳለፍነው ሳምንት ጀምሮ የ205 ምርጥ አትሌት እጩዎች ዝርዝርን በተለያዩ ዘርፎች ይፋ እያደረገ ይገኛል። በያዝነው ሳምንትም እንግዲህ ከስቴዲየም ውጪ በሚደረጉ የአትሌቲክስ ውድሮች ላይ ምርጥ አትሌቶች ወይም ደግሞ አውትሳይድ ኦፍ ስቴዲየም አትሌትስ ኦፍ ዘይር እጩዎችን ይፋ አድርጓል። በዚሁ መሰረት እንግዲህ በወንዶች አትሌት ዮሚፍ ቀጀልቻ በሴቶች አትሌት ትግስት አሰፋ ኢትዮጵያን ወክለው እንግዲህ መመረጣቸውን የዓለም አትሌቲክስ መረጃ ያመለክታል ማለት ነው። ይሄ የአትሌቲክስ የበላይ አካል እንግዲህ ይፋ ባደረገው መረጃ መሰረት እነዚህ አትሌቶች መካተታቸውን አስታውቋል። የድምፅ አሰጣት ሂደትም እየተከናወነ እንደሆነ ገልጿል። ይሄ ድምፅ አሰጣት ሂደት እንግዲህ ጥቅምት 23 እንደሚጠናቀቅ ይፋ አድርጓል ማለት ነው። ይሄ ድምፅ አሰጣት የተጀመረው ከአራት ቀናት በፊት ነበረ። የተለያዩ ኢትዮጵያንም በተለያዩ ዓለማት የሚገኙ የአትሌቲክስ አፍቃሪያን እንግዲህ በዓለም አትሌቲክስ የማህበራዊ ትስስር ገጽ አማራጮች ድምፃቸውን እየሰጡ ይገኛል። የአትሌቲክስ አፍቃሪያንም አሁንም እስከ ጥቅምት 23 ድረስ ድምጻቸውን መስጠት እንደሚችሉ ይፋ አድርጓል። የኢትዮጵያን አትሌቲክስ አፍቃሪያንም በዓለም የተለያየ ደረጃ የሚገኙ የአትሌቲክሱ ቤተሰቦች እንግዲህ ለእነዚህ ሁለት አትሌቶች አሁን ድምጻቸውንም እንዲሰጡ እናሳስባለን ማለት ነው። በድምፅ አሰጣጡ ሂደት የአትሌቲክስ ማህበረሰብ ወይም ደግሞ አትሌቲክስ ፋሚሊ የሚባሉ ሃያ አምስት ፐርሰንት ድርሻውን ሲይዝ ቀሪውን ሰባ አምስት ፐርሰንት ፓናል ኦፍ ኤክስፐርት ወይም ደግሞ የዓለም አትሌቲክስ የስፖርት ምክር ቤት ባለሙያዎች ድምፅ ይሆናል ማለት ነው። እነዚህ እንግዲህ አጠቃላይ ድምፅ የተሰጣቸው አትሌቶች ዳር አንድ በሞናኮ በሚደረግ ሽልማት ስነስርዓት ሽልማታቸውን እንደሚወስዱ የአለም አትሌቲክስ መረጃ ያመለክታል ማለት ነው። ተመልካቾቻችን ከሀገር ውስጥ የነበሩን ስፖርታዊ መረጃዎች ይህን ይመስላሉ። ካፍታ ቆይታ ባለ ወደ ውጭ ስፖርታዊ መረጃዎችን አልፋለን። አሁንም ከኢዜአ ስፖርት ፕሮግራም ጋር አብራችሁን ቆዩ። ተመልሰናል ተመልካቾቻችን፣ ከውጭ የምንመለከተው በሳምንቱ መጨረሻ ቀናት በአውሮፓ ሊጎች የሚደረጉ ጨዋታዎች ይሆናል። ቅድሚያ የምናገኘው የእንግሊዝ ፕሪሚየር ሊግና የእንግሊዝ ፕሪሚየር ሊግ አስረኛ ሳምንት ጨዋታዎች ከቅዳሜ ጀምሮ የሚከናወን ይሆናል። ቅዳሜ ሰባት ጨዋታዎች ይደረጋሉ። ከእነዚህ ጨዋታዎች መካከል የሊጉ መሪ አርሰናል ወደ ተርፍ ሙር ስቴዲየም በማቅናት ከአዲስ አዳጊው በርንሌ ጋር ከምሽቱ 12 ሰዓት ቅዳሜ ነገ ጨዋታውን የሚያከናወን ይሆናል። እንግዲህ አርሰናል ሊጉን ኢትዮጵያ ለ ነጥብ እየመራ ይገኛል። ይህን ጨዋታ ካሸነፈ የመሪነቱን ይበልጥ ያጠናክራል ማለት ነው። በዚሁ ዕለት እንግዲህ ክሪስታል ፓላስ ከብሬንፎርድ፣ ኖቲንጋም ፎረስት ከማንቸስተር ዩናይትድ፣ ብራይተን ከሊድስ ዩናይትድ፣ ሁሉም ክለቦች ምሽት 12 ሰዓት ላይ በተመሳሳይ ጨዋታቸውን የሚያደርጉ ይሆናል። ምሽት ሁለት ሰዓት ከሰላሳ ላይ ቶተንሃም ሆትስፐርስ ከቼልሲ የሚያደርጉት ጨዋታ ተጠባቂ ነው። ይሄ ለንደን ደርቢ ጨዋታ ነው። ሊቨርፑል ከአስቶን ቪላ ምሽት አምስት ሰዓት ጨዋታቸውን ያደርጋሉ። ሊቨርፑል ባለፉት አራት የሊጉ ጨዋታዎች እንግዲህ ሽንፈት አስተናግዷል። ወደ አሸናፊነት ለመመለስ የሚያደርገው ወሳኝ ጨዋታ ነው። የእሁድ መርሃ ግብር ሲቀጥል ዌስትሃም ከኒውካስትል ዩናይትድ ከቀኑ 11 ሰዓት፣ ማንችስተር ሲቲ ከቦርንማውዝ ምሽት አምስት ሰዓት ላይ ጨዋታቸውን የሚያደርጉ ይሆናል ማለት ነው። የመጨረሻው የሊጉ መራ ግብር ሰኞ የሚደረግ ይሆናል ሰንደርላንድ ከኤቨርተን ከምሽቱ አምስት ሰዓት ላይ ጨዋታቸውን የሚያደርጉ ይሆናል። ይሄ የአስረኛ ሳምንት የእንግሊዝ ፕሪምሊግ የመዝጋያ ጨዋታ ይሆናል ማለት ነው። ሌላኛው የምንመለከተው የስፔን ላሊጋ ነው። የስፔን ላሊጋ ጨዋታዎችም ከዛሬ ጀምሮ ይደረጋሉ። አስራአንደኛ ሳምንት ጨዋታዎች ማለት ነው። ጌታፌ ከጂሮና ዛሬ ምሽት አምስት ሰዓት ላይ ጨዋታቸውን የሚያደርጉ ይሆናል። ቅዳሜ ሊጉ መሪ ሪያል ማድሪድ ምሽት አምስት ሰዓት ላይ ባሌንሻን ያስተናግዳል። በእለቱ ምሽት 1215 ላይ አትሌቲኮ ማድሪድ ከሲቪያ፣ ቪያሪያል ካላባዮካኑ ከቀኑ 10 ሰዓት ላይ ጨዋታቸውን ያደርጋሉ። በሊጉ ሁለተኛ ደረጃ ላይ የሚገኘው የወቅቱ የሊጉ አሸናፊ ባርሴሎና እሁድ ምሽት ሁለት ሰዓት ከሰላሳ ላይ በሜዳው ከአዲስ አዳጌው ኤልቼ ጋር ጨዋታውን ያደርጋል። ሪያላ ቬዶ ከሳሱና ሰኞ ምሽት አምስት ሰዓት በሚያደርጉት ጨዋታ የስፔን ላሊጋ አስራ አንደኛ ሳምንት መርሃ ግብር ይጠናቀቃል ማለት ነው። ሌላ የምንመለከተው የጣሊያን ሴሪያን ይሆናል። የጣሊያን ሴሪያ አስረኛ ሳምንት ጨዋታዎችም እንደዚሁ ይደረጋሉ ከቅዳሜ ጀምሮ ቅዳሜ የሊጉ መሪ ናፖሊ ከኮሞ ምሽቱ ለሳለ የሚያደርጉት ጨዋታ ይጠበቃል ዩኒዜ ከአትላንታ ከቀኑ 11 ሰዓት ክሬሞኔንሴ ከጁቬንቱስ ምሽት አራት ሰዓት ከ45 ላይ ሌሎች ቅዳሜ የሚደረጉ ጨዋታዎች ናቸው ማለት ነው እሁድ የላስፔሮና ከኢንተር ሚላን ከቀኑ 8 ሰዓት ከ30 ኤሲ ሚላን ከሮማ ምሽት አራት ሰዓት ከአርባ አምስት ላይ ጨዋታቸውን የሚያደርግ ይሆናል ሰኞ 9 የዘጠነኛ ሳምንት መርሃ ግብር ይጠናቀቃል ሳሱሎ ከጄኖ ከተማ ምሽት ሁለት ሰዓት ከሰላሳ ላዚዮ ከካግሊያሪ ምሽት አራት ሰዓት ከአርባ አምስት የመጨረሻ ጨዋታዎች ይሆናሉ ማለት ነው። እንዲሁም የጀርመን ቡንደስሊጋም ከዛሬ አርብ ጀምሮ የሚከናወን ይሆናል። የዘጠነኛ ሳምንት መርሃ ግብር ማለት ነው። ኦግስበርግ በሊጉ አራተኛ ደረጃ ላይ ከሚገኘው ቦሩሲያ ዶርትሞንድ ቀን ዛሬ ምሽት አራት ሰዓት ከ30 ላይ ጨዋታውን የሚያደርግ ይሆናል። ቅዳሜ የመራ ግብር ሲቀጥል በሊጉ ሁለተኛ ደረጃ ላይ የሚገኘው አረቢ ላይፕዚግ ከስቱትጋርት የሚያደርጉ ጨዋታ ይጠበቃል። ከቀኑ 11 ሰዓት ከ30 የሚደረግ ጨዋታ ነው። አረቢ ላይፕዚግ በሊጉ ሁለተኛ ደረጃ ላይ ይገኛል። ስቱትጋርት ሶስተኛ ደረጃ ላይ ይገኛል። እነዚህ ቡድኖች የሚያደርጉ ጨዋታ ይጠበቃል ማለት ነው። በተመሳሳይ በዚሁ ሰዓት እንግዲህ ሄደናይም ከኢንትራክት ፍራንክፈርት ጨዋታቸውን ያደርጋሉ። ይህኛውም ተጠቃሽ የሚባል ጨዋታን ምሽቱ ለሳ ከ30 የሊጉ መሪ ባየር ሙኒክ ከባይልቨርኩሰን ጋር ባሊያንዝ አሬና ስቴዲየም የሚያደርጉት ጨዋታም እንደዚሁ ይጠበቃል። ባየር ሙኒክ በሊጉ ያደረጋቸውን ስምንት ጨዋታዎች በማሸነፍ በ24 ነጥብ እንግዲህ ሊጉን እያመራ ይገኛል ማለት ነው። ባይልቨርኩሰን ስድስተኛ ደረጃ ላይ ይገኛል። የካቻምን ሊጉ አሸናፊ ነው። ባይልቨርኩሰን አምና ጥሩ የሚባል እንቅስቃሴ ያላሳየ፣ ዘንድሮ እንግዲህ ጥሩ እንቅስቃሴ እያደረገ ይገኛል። መጀመሪያው ሳምንታት ላይ ጥሩ ባለመሆኑ የተነሳ ክረምት ላይ የክለቡ አሰልጣኝ የነበሩት ኤሪክ ቴናግ ከሁለት ሶስት ጨዋታዎች ባለመሰናበታቸው በጣም ያልተጠበቀ መረጃ ነበር። ከዛ በኋላ እንግዲህ ቡድኑ ጥሩ መነሳሳት እያሳየ ይገኛል። የእነዚህ ሁለቱ ቡድኖች ጨዋታ የሚጠበቅ ይሆናል። ለሁለት የሚደረጉ ጨዋታዎችን ስንመለከት አዲስ አዳጊው ኮሎኝ ከአምቡርግ ከቀኑ 11 ሰዓት ከ30፣ ወልፍስበርግ ኮፋና የምሽት 1 ሰዓት ከ30 ጨዋታቸውን ያደርጋሉ። በስተመጨረሻ የምንመለከተው የፈረንሳይ ሊጓንን እየሆናል። የፈረንሳይ ሊጓን 11ኛ ሳምንት ጨዋታዎች እንግዲህ ከቀዳሚ ጀምሮ ይደረጋሉ። የሊጉ መሪ ፒኤስጂ ከኒስ ምሽት አንድ ሰዓት ከአምስት ላይ ጨዋታውን ያደርጋል። ሞናኮ ከፓሪስ ኤፍሲ ምሽት ሶስት ሰዓት፣ ኦግዜር ከማርሴ ምሽት አምስት ሰዓት ላይ የሚያደርጓቸው ጨዋታዎች ቅዳሜ የሚደረጉ ጨዋታዎች ናቸው። ወደ ያሉ ጨዋታዎችን ስንመለከት ሌንስ ከሎሪዮ፣ ሊል ካንጀርስ በተመሳሳይ ከምሽቱ አንድ ሰዓት ከ15 ላይ ሲጫወቱ ብረስት ከሊዮን ምሽት አራት ሰዓት ከአርባ አምስት የሚያደርጉት ጨዋታ የፈረንሳይ ሊጓን የ11ኛ ሳምንት የመጨረሻ መርሃ ግብር ይሆናል ማለት ነው። እነዚህም በሀገር ውስጥም በውጭም የተመለከትናቸው መረጃዎች፣ ሰኞ ሰኞ ባለን የኢዜአ ስፖርት የሬዲዮ ፖድካስት ፕሮግራም በድህረ ጨዋታ ትንተና በስፋት እንመለስባቸዋለን። ተመልካቾቻችን፣ የዛሬው የኢዜአ ስፖርት ፕሮግራም ይሄን ይመስል ነበር። ሳምንት በሌላ ርዕሰ ጉዳይና አጀንዳ እስከምንገናኝ እስከ ሳምንት ቸር ሰንብቱ።